ኤርፖርት ገብተው ሻንጣውን አስቀምጠው ቡና ይጠጣሉ። ሌላ ሰው ይመጣና የሱን ሻንጣ አስቀምጦ የርሶን አንስቶ ይሄዳል። ምንም አይሉም። የተቀየረውን ሻንጣ ይዘው ወደ መጡበት ይመለሳሉ። ሲገቡ ይዘው የመጡት ሻንጣ ሙሉ ወርቅ፣ ሲመለሱ ይዘው የወጡት ሙሉ ሻንጣ ዶላር ነው። ይህ የሱዳን እርስ በእርስ ግጭት ላይ እጁን ያሳረፈው የወርቅ ንግድ ጉድ ነው። በስፋት እንመለከተዋለን። የቅዳሜ ገበያ የዩቲዩብ ገጽ የኢኮኖሚ ትንታኔዎችን ይዞላችሁ ይቀርባል። ቻናሉን ሰብስክራይብ ያድርጉ። ትኩስና ወቅታዊ ትንታኔዎች እንዲደርሷችሁ የደውል ምልክቱን ይጫኑ። አሁን ዓለም ላይ ፔትሮ ዶላር የሚለው ሀሳብ እየተነቃነቀ ይመስላል፣ ወይም ደግሞ እየተነቀነቀ ነው ማለት ይቻላል። የአሜሪካ ዶላር ከነዳጅ ንግድ ጋር የያዘው የበላይነት ጥያቄ እየበዛበት ነው። አሜሪካ ዶላር በወርቅ በቀላሉ እንዳይመነዘር ከወሰነችበት ከ1970ዎቹ በኋላ ፔትሮ ዶላር የሚለው ሐሳብ በመስፈኑ በዓለም ቀዳሚና ቁጥር አንድ የሆነው ዋነኛው ሸቀጥ ነዳጅ የሚገበያየው በዶላር ተመን ነው። ይህ ዘመን ነው እንግዲህ የፔትሮ ዶላር ዘመን የሚባለው አሁን ያለንበት ድረስ ማለት ይቻላል። አሁን ግን የምርም ጥያቄዎች እየበዙበት ነው። የዓለም ኢኮኖሚም በርካታ ስጋቶች ያሉበት ሆኗል። ፍትጊያውም እየበዛ ነው፣ እየሰፋም ነው። በተለይም የብሪክስ ሀገራት መነሳት የየሀገራትን ማዕከላዊ ባንኮች እያሳሰበ ነው። የብሪክስ ሀገራት የምንላቸው ሩሲያ፣ ቻይና፣ ብራዚል፣ ህንድና ደቡብ አፍሪካ ሲሆኑ አሁን ላይ ተጨምረው ሀገራቱ እየበዙ እንደ ኢትዮጵያ ያሉ ሀገራትን አካተው ቁጥራቸውም እየጨመረ መጥቷል። እናም አሁን ሀገራት የዶላር ሁኔታ አሳሳቢ ደረጃ ውስጥ ስለወደቀና የአሜሪካን መንግሥት በዶላር ላይ ያለው እምነት የተለያየ መሆኑ ሀገራት መተማመኛ ክምችታችንን ምን እናደርግ እያሉ ነው። ዶላር ካላስተማመነ ምን አማራጭ አለን የሚለውንም እያጤኑ ነው። እናም በዚህ ጥናት እስካሁን የተሻለ የሚመስለው ደግሞ ወርቅ ነው። በነገራችን ላይ ዶላር የዓለም ዋነኛ የመጠባበቂያ ክምችት ማስቀመጫ ከመሆኑ በፊት ወርቅ ነበር እንደ ዋነኛ መጠባበቂያ ክምችት የሚታየው። በየትኛውም ሀገር በየትኛውም ቦታ በቀላሉ ሊሸጥ ሊለወጥ የሚችለው ወርቅ ነው የሚል እምነት ነው ዓለምን ለክፍለ ዘመናት ሲያንቀሳቀስ የነበረው። ከ1945 የዓለም ጦርነት ማብቃት በኋላና እንደዚሁም ደግሞ የአሜሪካ ልዕል አያልነት እየጨመረ ከመጣ ከዛም በ1970ዎቹ ፔትሮ ዶላር የሚለው ሐሳብ የበላይነት ሲያገኝ ግን የወርቅ ተፈላጊነት ቀንሶ ዶላር ዋነኛ መጠባበቂያ ክምችት ሆነ። የወርቅ ተፈላጊነት ስል የወርቅ ውድነት ወይም ደግሞ የወርቅ ኃያልነት ማለት ሳይሆን ወርቅ እንደ መጠባበቂያ ክምችትነት የመታየት ሁኔታው ነው። እናም አሁን በዓለም ላይ 60 በመቶ የሚሆነው የዓለም መጠባበቂያ ክምችት በዶላር ሲሆን 20 በመቶ በዩሮ እያሉ ሌሎች አገሮች ይቀጥላሉ። እናም ጥሬ ገንዘብ በተለይም ደግሞ ዶላር መጠባበቂያ ክምችት መሆኑ በቀላሉ የትም የሚገበይ የትም የሚመነዝሩት እጅግ ውዱ ሀብት ሆኖ ዘልቋል። አሁን ግን ያ ነገር አያስተማምንም፣ ነው እንግዲህ የሀገራት አቋም። ወርቅ ግን እንደ ወረቀት ገንዘብ አይደለም፣ ጠጣር ነው፣ ከባድ ነው፣ ለማንቀሳቀስም ፈታኝ ነው። ቢሆንም ግን ወርቅ ግብይቱ እየተሟሟቀ መጥቷል። እናም አሁን ወርቅ ማዕከላዊ ዓለም አቀፍ የግብይት ስፍራ የሚፈልግ ይመስላል፣ ለሀገራት አማካይ የግብይት ስፍራ። ለዘመናት ስዊዘርላንድ የዓለም የወርቅ ማዕከል ሆና ዘልቃለች። ለንደንም በዛ መልኩ ልትጠቀስ ትችላለች። ነገር ግን አሁን ዓለም ላይ አዲስ የወርቅ ማዕከል ተገኝቷል። እዚህ ላይ ነው እንግዲህ ኤመሬትስ የምትመጣው። ከኤመሬትስም ደግሞ የተባበሩት አረብ ኤመሬትስ የንግድ መዲና የሆነችው ከተማ ዱባይ ከ1900 ጀምሮ የወርቅ ሱቅ በዱባይ ማግኘት እንግዳ ነገር አይደለም። የአረቡ ዓለም ወርቅን በጣም ይወዳል። ማጌጫም ጭምር ነው እንደ በርካታ ሀገራት። ነገር ግን ዱባይ ከወርቅ በላይ የታወቀችው በነዳጅ ነው። ዘግይቶ በመጣው ነዳጅ ማለት ነው። በ1960ዎቹ እየጨመረ ሲመጣ በተለይም ደግሞ በ1970ዎቹ የነዳጅ ተፈላጊነት እጅግ ከፍ እያለ ሲመጣ፣ ዱባይም ዝናዋ በዛው ልክ እየተነሳ መጣ። እናም ሌሎች ዘርፎችን ማሳደግ ጀመረች፣ በይበልጥ የንግድና የአገልግሎቱም ዘርፍ። ልክ እንደዛው ሁሉ የወርቅ ገበያውም በዱባይ ሞቀ ደመቀ። አንዳንዶች ዱባይን የወርቅ ከተማም ይሏታል። ዱባይ የወርቅ መሰብሰቢያ ማጣሪያና መሸጫ ከተማም ሆነች። በዓለም ላይ እጅግ ስመጥር የሆኑ ሃያ የወርቅ አንጣሪዎች ወይንም ወርቅን በላቀ ደረጃ ጥራቱን የሚያወጡ ኩባንያዎች በዱባይ አሉ። ከሰባት ሺህ በላይ የወርቅ ነጋዴዎችም ዱባይ ላይ ከትመዋል። በየዓመቱ አንድ ሺህ ቶን ወርቅ የምታስመጣ ይሆናል ዱባይ፣ ወደ ዱባይ አንድ ሺህ ቶን ወርቅ ይገባል ማለት ነው። ከዚህ ውስጥ ሁለት ሶስተኛው ከአፍሪካ የሚሄድ ነው። ከበርካታ የአፍሪካ ከተሞች ወደ ዱባይ ዕለታዊ በረራዎች አሉ። እናም ወርቁ በሻንጣ ነው የሚጓዘው፣ ልክ እንደ ልብስ ወይ እንደ ሌላ ነገር። እንደ ንግድ እንደ ኤክስፖርት ሳይሆን አብዛኛው ወርቅ የሚሄደው እንደ ተራ ልብስ ወይም እንደ ተራ ሻንጣ ውስጥ እንደ ተካተተ ዕቃ ነው። በፈረንጆቹ አቆጣጠር 2022 ላይ የወጣውን መረጃ እኔ ከሁለት ዓመት በፊት የወጣ መረጃ ማለት ነው የአፍሪካ ሀገራት መረጃ እንደሚለው ወደ ኤምሬትስ በዓመት 200000 ኪሎ ግራም ወርቅ ተልኳል ነው ስዊዘርላንድ ከፍ ብላ 380000 ኪሎ ግራም ወርቅ ወደ ስዊዘርላንድ ተልኳል፣ ይላል ከአፍሪካ ሀገራት ኤክስፖርት የተደረገ ምርትን በሚጠቅሰው መዘርዝር ላይ። ይህ እንግዲህ የአፍሪካውያኑ ይፋ መረጃ ነው። የተባበሩት አረብ ኤምሬትስን መረጃ ደግሞ እንመልከት። የኤምሬትሶቹ መረጃ እንደሚያሳየው ከአፍሪካ ወደ ዱባይ የተላከው ወርቅ 600000 ኪሎ ግራም እንደሆነ ያሳያል። የ400 ሺህ ኪሎ ግራም ወርቅ ልዩነት ከየት የመጣ ነው ይሄ? ይህ እንግዲህ በሕገ ወጥ መልኩ የገባ ነው ማለት ነው። ስለዚህ ከአፍሪካ የአፍሪካውያን ላፈሶበት አፍሪካውያን ገቢ ሳያገኙበት፣ ወይንም ደግሞ በአፍሪካ ውስጥ ጥቂት ሀያላን ብቻ ጥቅሙን እየወሰዱበት የሄደ ወርቅ ነው። በዓመት ከእጥፍ በላይ 200 ሺህ በሕጋዊ መልኩ 400 ሺህ ደግሞ በህገ ወጥ መልኩ ይሄዳል ማለት ነው። በአፍሪካ የወርቅ ክምችቱ ቀላል አይደለም። በዓለም የወርቅ ፍላጎትን በከፍተኛ ደረጃ እያደገ ነው። በተለይ በአፍሪካ ወርቅ ያለባቸው አካባቢዎች በመሰረተ ልማት የተሳሰሩ አለመሆናቸው፣ የወርቅ ልማትን የሚደግፉ ህግጋትና ትልልቅ ኩባንያዎች እየሰሩ የሚቆጣጠር የመንግሥት ሥርዓት ባለመዘርጋቱ እና ወዘተ በሚሉ ምክንያቶች ወርቅ በአፍሪካ በተሻለ መልኩ ማውጣት የተመቻ አይደለም። እናም ከፍተኛው መጠን የአፍሪካ ወርቅ የሚያወጣው በባህላዊ መንገድ ነው፣ ወይንም ደግሞ በአነስተኛ ደረጃ የሚመረት ነው። እናም ጉልበተኞች ወይም ደግሞ አቅም ያላቸው ባለገንዘቦች መሬት ይይዛሉ፣ አውጪዎችን ይቀጥራሉ። የወርቅ አውጪዎቹን እንቅስቃሴ ለመቆጣጠር እና የወርቃቸውን ደህንነትም ለማስጠበቅ ወታደር ሁሉ አላቸው። ይህ ደግሞ በተለይ ግጭት ያለባቸው አካባቢዎች ላይ በጣም የተለመደ ሁኔታ ሆኗል። ሱዳን የዚህ ማሳያ ናት። በሱዳን እጅግ ፈርጣማ ክንድ የነበራቸው ፕሬዚዳንት ኦማር ሐሰን አልበሽር የሚደርሱባቸውን ተቃውሞዎች ለመግታት ትልቅ ጦር ሰራዊት ገንብተዋል። ይህን ጦር ሰራዊት ገንብተው ዓመፅን ሲቆጣጠሩ፣ ከደቡብ ሱዳንም ጋር ሲዋጉ ዘልቀዋል። ያ ብቻ ስላልበቃቸውና አመፆቹ በየአካባቢው ስለሚገጥሟቸው አካባቢያዊ ሚሊሻም አደራጅተዋል። በተለይ እንደ ዳርፎር፣ ሳውዝ ኮርዶፋን በሚባሉት አካባቢዎች የደቡብ ሱዳን መገንጠል ግን አይቀር የሆነና ደቡብ ሱዳን ከቀድሞ ሀገሯ ሱዳን ተገነጠለች። ይህም የአልበሽር መንግስት 75 በመቶ የነዳጅ ገቢውን እንዲያጣ አደረገው። ምክንያቱም ከሱዳን የነዳጅ ሀብት ውስጥ 75 በመቶ የሚገኘው በደቡብ ሱዳን ሲሆን፣ 25 በመቶ ብቻ ነው አልበሽር ይዘውት በቀሩት ቀሪው ሱዳን የሚገኘው። እናም የአሜሪካ ማዕቀብም የሱዳን ዋነኛ ፈተና ሆነ። ስለዚህ ወርቅ በሱዳን ትልቁ ሀብት ሆነ። በነገራችን ላይ በአልበሽር ዘመን ሱዳን ከአፍሪካ ሶስተኛዋ ወርቅ አምራች ሀገር ናት። ጋናና ደቡብ አፍሪካ ይቀድሟታል። እናም ማዕቀብ ስለነበረና ሱዳን እንደ ልብ የንግድ እንቅስቃሴ ስለማታደርግ የሱዳን የወርቅ እንቅስቃሴ በዋናነት በህገወጥ መልኩና በኮንትሮባንድ መልኩ እየሄደ የሱዳንን ኢኮኖሚ ለመደገፍ ጥቅም ላይ የሚውል ነበረ። እናም አልበሽር በየትኛው መንገድ ወርቅ ለሚያመርት ድጋፋቸውን ሰጡ። ይሄ ደግሞ ቅድም የጠቀስኳቸውን የሱዳን ጦር ሰራዊትና የሱዳን ሚሊሻዎችን አቅም ያጠናከረና የወርቅ ባለጸጎቹ ያደረጋቸው ሆነ። ስለዚህም ወርቅ በሱዳን የሌብነትና የሌቦች መጫወቻ ሆኖ ዘልቋል። የሱዳን የወደብ ከተማ ፖርት ሱዳንና የመዲናዋ ካርቱም ኤርፖርቶች በዋናነት ወርቅ እንደ ልብ የሚወጣባቸው ሆኖ፣ አንዳንዴ በናሙና ስም፣ አንዳንዴ ደግሞ የታመሙ ሰዎች መድኃኒቶች ናቸው በሚሉ ሻንጣዎች ጭምር ወርቁ ይጋዝ ጀመር። መዳረሻው ደግሞ ዱባይ ነው። መሐመድ ሐምዳን ዳጋሎ የጃንጃዊድ ሚሊሻን ሲመሩ ቆይተው የአልበሽርን ድጋፍ አገኙ። በኋላም የሱዳን ፈጥኖ ደራሽ ኃይል ጦር መሪ ሆነው ተሾሙ። እናም የዳርፉርን ወርቅ ተቆጣጠሩ። ወንድማቸውን የወርቅ አምራች ድርጅታቸው መሪ ያደረጉት ጦራቸው በወርቅ ንግድ የማይበገር እጅግ ሰፊና ጠንካራ ሆነ። ኤምሬትስና ሩሲያን ደግሞ ወዳጅ አደረጉ። በሽር በ2019 ሲወርዱ ንግዱ በጣም ጦፈ። ቀጥታ የወርቅ በረራዎችም ተስፋፉ። የሱዳን ፈጥኖ ደራሽ ጦር መሪ መሐመድ ሐምዳን ዳጋሎ ሄሜቲ የሚባሉት ከሱዳን መደበኛው ጦር መሪ ጋር ከጀኔራል አብዱልፈታህ አልቡርሃን ጋር በጋራ ሲሰሩ ቆዩ። በየመንም አብረው ዘመቻ አድርገዋል። እናም ሰፊ ድርድር በማድረግ የወርቅ ንግዱን በጋራ ሲያከናውኑት ዘለቁ። ኋላ ላይ ግን ግጭቱ ተቀሰቀሰ በሁለቱ ሰዎች። እናም ወርቅ ህገወጥነቱ በሱዳን ዘለቀ ማለት ነው። በነገራችን ላይ የሱዳን ወርቅ በሱዳን ብቻ አይደለም በቀጥታ የሚወጣው በጎረቤት ሀገራት፣ በቻድ፣ በግብፅ፣ በኢትዮጵያ፣ በሊቢያ፣ በደቡብ ሱዳንና በዩጋንዳም በኩል የወርቅ ንግዱ ተጧጡፈዋል ነው የሚባለው። ወደ ዱባይ የሚደረገው የወርቅ ንግድ እናም ጦርነቱን እየመገበ የወርቅ ንግዱ ወደ ዱባይ እየዘለቀ ጥቂቶችን ባለጸጋና ሀብታም ሲያደርግ ሱዳን በሺዎች በየጊዜው እየረገፉባት ሚሊዮኖች ተሰደውባት መዲናዋና ዋና ከተማዋ ካርቱም ሳይቀር በጦር መሳሪያ ድምፆች እየተናወጠች ዛሬም ድረሳለች። የዓለም የወርቅ ፍላጎት ጭራሽ እየጨመረ የሱዳን ጦርነት እየተፋፋመ ነው እንግዲህ የሚታየው። ሱዳን ሶስተኛው የወርቅ አምራች ሀገር ሆና ጋናና ደቡብ አፍሪካን ተከትላ ብትዘልቅም ጦርነቱን የሚያቀጣጥል ቤንዚን ሆኖባታል። የማዕድን ሀብት አስተዳዳሪ ከሌለው የማዕድን ሀብት በተረጋጋ ሀገር ውስጥ ካለማ፣ እንደ ወርቅ ያለ የከበረ የማዕድን ሀብት በእውቀትና ለሀገር ልጆች ጥቅም በሚውል መልኩ ካልተመራ መጨረሻው ጥፋት ነው። ይህ የማዕድን ሀብት ትምህርት ለሁላችንም ለኢትዮጵያም ቢሆን ትምህርት የሚሆን ነው። የሀገር ቤትና ዓለም አቀፍ የኢኮኖሚና የቢዝነስ ትንታኔን ከቅዳሜ ገበያ ያገኛሉ። ቅዳሜ ገበያን በአሐዱ ሬዲዮ ያደምጡታል። በድረ-ገጻችን በማኅበራዊ ገጾቻችን ያገኙናል። የቅዳሜ ገበያ ልዩ ትንታኔዎችን በዩትዩብ ቻናላችን በአማርኛና በእንግሊዝኛ ቅዳሜ ገበያ ብለው ሰብስክራይብ ያድርጉ። አዳዲስ ቪዲዮዎች በትኩሱ እንዲደርሱት የደውል ምልክቱን ይጫኑ።